አንድ ምርጫ ብቻ ሰጥሻለሁ። የምን ምርጫ? እውነቱን ትነግሪኛለሽ ወይስ ደግሞ ቤተሰቦችሽ ከዛሬ ውጭ እዚህ ቤት ማድረግ አይችሉም። እኔ ምንም የማውቀው ነገር የለም። አትጃጃይ መሲ፣ የማይሆን ስህተት ነው እየሰራሽ ያለሽ። ስሚኝ፣ ከእኔ ጋር በብዙ ነገር መስማማት እንችላለን። ንገሪኝ። ምንም አላለም ነገር፣ ምንም አላለም። እሺ ወይዘሪት መሲ፣ አሁን በራስ ፈቃድ እንዴት እንደምትነግሪኛ ይሻለሁ እሷ መጣት አትፈልግም። ምን እያልሽ ነው? እውነቱን ንገረኝ፣ እኔ አግዝሻለሁ። እውዳታለሁ፣ በጣም ነው እንውዳት፣ በጣም እዚህ ቤት ቆየሁት፣ እሷ ስላለች ታውቂያለሽ። ደስ የሚል ነገር ነው የምታይ፣ አውቃለሁ። በጣም ከባድ ነው። ዱ ዝም በይ በቃ። አዳራሻውን አላውቅም፣ ስለዚህ አንተ ጠብቀኝ። እዚህ ቁጭ ብዬ ይህን ሁሉ የማየት አቅም የለኝም። ኑኑ ከቤት ጠፋች። ወይዘሮ ሄለን ሁልጊዜ እየመጣች የምትናገራት መጥፎ ቃል ከዚህ ከቤት ራሴንም ለማጥፋት ስላልተመችኝ፣ አሁን ግን ከቤቱ ውልቅ ብዬ ዝም ብዬ እሄዳለሁ ብላ ወስና ጠፋሽ ከቤት ወጣች። ይህንንም ደግሞ ልታደርግ የቻለችው ሄለን የምትባለው በውሸት እየታጠረችው አሁን ላይ የምትናገራት ቃላት ራሷን ጎድቷታል ማለት ነው። አባት በዚህ የተነሳ ኑኑም ቤቱን ለቅቄ መጥፋት አለብኝ አለች። ወደ መስጊድ ስንመጣ መሲንም በማስፈራራት ላይ ትገኛለች። ምንድነው ያልሺው ለቶማስ በመጨረሻ ቀን በስልክሽ ያልሺው ነገር ምንድነው እያለች ነበር ስጠይቃት የነበረ ይሆን የጭራሽ ምንም ነገር አላልኩም ይያልቻት ነበረ ስትላት የነበረው ይህንንም ስትላት እሷ ግን ልታምን አልቻለችም እና። ለእማምነሽ መሰለሽ ብላ ነበረ ወይዘሮ ሄለን ስትከራከራት፣ እሷን ስታስጨንቃት የነበረው። ሰላም ጤና ይስጥልን። ውድና የተከበራቸው የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 25 ተለቀቀ። ወደ 24 ስንመለስ መሲ እንግዲህ ከቴድ ጋራ ሄዴ እመኘ ብሎ ክላሷ ገብቶ እመኘኝችሽን እጅ ላይ አድርጌ እመኘኝና ሄለንን ባንድ እናጥፋት በአንድ እንታገላት እያላት ነበረ። እሷም ግን ይህን ያለውን እሱም አብሮ እየቀመረ ነው እንጂ እውነት ከእሷ ጋር አንድ ላይ ሆነው የሚያደርጉት ሴራ ነው፣ ስለዚህ አልቀበልህም በማለት እየተከራከረችው ነበር። ግን እኛ ተመልካቾች ትቀበለዋለች ትሄድም ብለን ነበረ። ነገር ግን የዛሬው ፓርት አልተቀበለችውም። እሱን በውጣ ውጣልኝ ብላ እየደበደበች ከክላሱ አስወጥተዋለች ማለት ነው። እሱም ቢላትም አለ አስረዳሽ ቢላት ደቂቃ አልሰጠችው፣ አስወጥቷል ማለት ነው። እንግዲህ ወደ እህቷ መሲ ጋር ስንማነች ኑኑ ጋር ስንመጣ፣ ኑኑ እንግዲህ ራሷን ለማጥፋት በስለት እየቆራረጠች ነበረ። ሰዎቹ ደርሰውላት ሆስፒታል በመታከም ድናለች፣ ልተርፍ ችላለች ማለት ነው። ሁሌ በውሸት እየተመረዘችው ሄለን፣ እሷን ደግሞ በውሸት እየ እውነት አስመስላ ባይ በቫይረሱ ተጠቅተሻል ስለዚህ ምግብሽንም ማን ነው የዕቃዎችሽንም ሁሉንም ነገር መለየት አለብሽ፣ ከልጆቼ ጋም እንዳትነካኪ፣ ከማንም ሰው ጋር እያለች ነበረ ስታጨናንቃት የነበረችው ክፍሏ ሰይጣኗ ሄለን ማለት ነው። ይህንን እንግዲህ የሰማቸው ኑኑ ለቤተሰቦቿ ደብዳቤዋን ጽፋ ሁሉን ነገር አድርጋ ራሷን ለማጥፋት ነበረ እንትን ያለው ነገር ግን አሁን ላይ ሁሉም ደርሰውላት ወደ ሆስፒታል ሄዳ ድናለች። እንደቁ ከጎኗ አብሮ ቢኖር ነበርና ቢኖር እንግዲህ አብሮ ተቀምጦ ሳለ አይዞሽ እያለ እያጽናናት ነበረ። የእጇም ደም እየፈሰሰ ስለነበረ እንግዲህ ከመጀመሪያ ከእህቱ ጋር ነበር፣ ከኑሻ ጋር ኑሻ ጋር ሆኖ ሳለ እንግዲህ እሷን ተኛች ብሎ ተቷስ ሲመጣ ከኑኑ ጋር ቁጭ ብሎ አይሶሽ እያለ እሷም ተኝታ ስለነበረ ከእሷ ጋር ነበረ ያለው እንግዲህ ከድንገት ትመጣለች ኑኑ ማለት ማን አኑሻ ማለት ነው አኑሻ በመጣችም ጊዜ ወንድሟን እዛ ስታየው ምክንያቱም በባለፈው ጊዜ ያገኘችው ፋይል ኤች አይቪ ቫይረስ እንድትጠቃች ተብሎ የተጻፈበትን መረጃ አንብባለች እና እዚህ ጋር እሷም ያነበበችውን ስለሆነ ወንድሟን ለመጠበቅ እየታገለች ትገኛለች ማለት ነው። ምክንያቱም ያ እሷ ውሸት የውሸት መረጃ መሆኑን እዚ ጋ አኖሻ የምታውቀው ነገር የለም። ሄለ ግን የፈጠረችው እና ከዛኔ ከዴድ ጋ ጽፋ የጣለላት ደብዳቤ ነው። በዚህም የተነሳ እንግዲህ ይሄንን ስላለቻት በጣም እንትን ትላለች እሱም እየንተን እያላን ነበር አይዞሽ እያላት እሷም ታማ ስለነበር ከድንገት እህቱ ትመጣለች ኑኑ አኑሻ አኑሻ ኑኑ ጋ ስትመጣ ምንድን ነው የምሰራው ወንድም ይበቃ ሁለት ቀን ሙሉ ሳትተኛ ሂድ ራስህ ረፍት አድርግ እንዴ ለዚች ለአንድ ገጠር እንዴት ስምትሆነው ምንድናደር ምንድን ብለህ ነው እያለች ወንድማን ስትቆጣጠርና ስትሳደብ ነበር አኑሻ። እሱም ደግሞ ለምንድን ነው እንደስ የምትይው ክብር ይኖርሽ እያለ ይጮባታል። እኔ ወንድሜ ላንተኮ ስለምሳሳና ምንም ነገር እንድትሆነብኝ ስለማልፈልግ ነው ወንድሜ፣ ትለዋለይ ደግሞም በቃ ለምንድን ነው እንትን የምትለው እጮኛህም አለይ። ምንድነው የምትቀባጥሪው አንቺ ልጅ ይላታል እሷም እንግዲህ የመጣችው ቀን እጮኛ አይደለች እንዴ እያለች ነበር ስትለው የነበረ። ይኸው እንግዲህ እየተጨቃጨቁ እያለ የእጇ ደም ሲፈስ እንደ እጇ እየደማ ነው ብሎ ሊነካ ሲል እንዳትነካ ወንድሜ እንዳትነካ ትለዋለች። እንዴ ምን ሆነች ነው ይላታል። አልብ ነው ለመ ይህንን ሲላት እየሮጠች ሄለን ትመጣለች። ሄለን በምንመጣም ጊዜ እማዬ እያለች ብትልም እሱ እሷም ተነስታ የእጇን እንትን እኮ እየደማ ልትነካያች ነው እያለኝ ነው። እንግዲህ እሷ የምታውቀው ልጅቷ እናቷንም ምስ ደብቃ ስለሆነ ያስቀመጠችውን ፋይሌ አውጥታ ያነበበችው እንትን አላለችም ለመናገር መጀመሪያ። ግን እናቲቱ ከመምጣቷ በፊት እንደውም እንዲህ ከሆነ አፈነደዋለሁ እናገረሃለሁ፣ የማታቀው ነገር ብዙ ነገር አለ ስትል ኑኑ እንቅልፍ የወሰደ መስላ እንደውም እውነቱን ልንገር ማለት እሷ ያላየች ስለነበረ የመሰላት ያኔ ቀምታት ስለነበረ ማየቷን አታጥቅም ነበረ ኑኑ ማለት ነው። ከዛ አሁን ብነግርህ ይህንን ነገር የምነግርህ ነገር ለአንተ ይጎዳሃል ስለዚህ ራቅ እያለች ስለነበር እንግዲህ ኑኑም ምነቅነቅ ስትልባት እንፌቱንም እንቅልፍ አልወሰደች ሰደሽ ሄደ፣ የምናወራውን ሁሉ እየሰማሽ ነበር እያለች አልነበረው። እሷም ዝም ብላ አንቺ ለሰው ክብር ይኖርሽ ብሎ እሱም ቢሎን ይስቅ እንትን ይናገራታል ማለት ነው። ይሄንን ብሏት እሷም እንግዲህ ሁሉ ሄለን ትመጣለች። ሄለን በመጣችም ጊዜ ምንድነው የምትጫጫሁት? ስትል ምን እሷ እንትን ባላይ ጊዜ እሱ ሊነካው ብሎ ነው የእጇን እንትን እያለ ነበርና፣ በቃ እማወራት ነገር አለ ውጡ ስትለው፣ ቢሎን እኔ አልወጣም ብሎ እንትን መችን ማስመሳይ ናትና፣ ለምንድነው ለምንድ ነው የማትወጣው? እኔ እናታ አይደለው ወይስ ቶምዬ ዛሬው ሆኑ ቢጠፋ ከቤት ቢሞት እኔን እንደናታታይኝ ማለት ነው ብላ አስመሳይዋ ሄለን ትቀጥላለች። እሱም ይህን ሲላት ስትለው እንዴ ያረተው ብሎ ተነስቶ ይወጣላታል ማለት ነው በወጣ ጊዜ እንግዲህ መርዝ የሆነ ቃላቱን ቃላቷን ትነሰ አባታል አንቺ ለምንድን ነው ከልጆች ከሱ ጋር የማትርቂው ለምንድን አትርቂም እያለቻት ነው በተቻለኛ አቅም ዞር ብለሽ አውሪኝ በተቻለኛ አቅም እኮ እሞክራለሁ እያለቻት ነበረ ነገር ግን ይሄንን እያለቻት ሳለ እሷ ግን የሰጠችው ቃል በጣም አእምሮዋን የሚነካ ነው። እኔ እኮ ጤነኛ እንኳን ብትሆኝ ታፈቅረዋለች እንዴ ቢለውንም ተትላል። አረ እኔ አለቻት እና ታዲያ ምንድን ነው? አንቺ ስር አንቺ ስር እንተንትውሱ ስር ከልጅ ራቂ። ምክንያቱም ጤነኛ እንኳን ብትሆኝ ችግር የለውም አንቺ እኮ አሁን በሽተኛ ነሽ። ቤት ውስጥ ሆነሽ ምን ነው አገር ቤት ሀገር ቤትሽ ስርዓት የሚባል የለም። እንዴን ስላዝን ፊት ማኮሳተር መንትን ማለት አለብሽ እያለች ልመክራት ትላለች። እሷም እንግዲህ እኔ አልቀርብም በተቻለኝ አቅም ቤተሰቦችሽን የምትፈልጊ ውጭ እንዳልጥላቸው ከፈለግሽ ይሄን ማድረግ አለብሽ እያለ ታጨናንቃታለች። እንግዲህ ይሄ ነገሯ ሁሉ አልችል ያለችው ማናች ኑኑ ለመጥፋት ወስናለች ማለት ነው። ይህን እያለቻት እንግዲህ እሷም እሺ ቅርታ በቃ ለመራቅ ሞክራለሁ እያለ እጮኛ ደግሞ አለው አንቺ ደግሞ እንደውም አዶና የፍቅረኛ ነው ወይም ሀገር ቤት እጮኛለሽ ብለሽ በይ፣ ይሄንን በይ ስትላን ነበር። ለምን እንደሆነ የማዋሸው ይሄንን እያለች እያለሽ ነበር። እንደውም እንደው ማዶና ፍቅረኛ ነው ብለሽ ተናገሪ እያለች ትላለች። እንግዲህ አንቺ የመጣችው ሴት በባለፈው ፓርቲ እሱ እጮኛ ነበር በማለት የተዘጋጀች ናት ማለት ነው። እና መሄን ስትላት እኔን ለምንድን ነው ማሸው እያለች ነበረ ማለት ነው። ወደ መሲ ጋር ስንሄድ መሲን እያሰቃየቻት ትገኛለች። ምንድን ነው ባለቤቴ ከሄደ በኋላ አንቺ የተናገርሽው በቴክስት ወይም ምንድን ነው ያልሽው? እያለቻት ነበር። እውነት እመኚኝ፣ እኔ ምንም ነገር አላደረግኩ ምንም መልእክትም አላኩለትም እያለቻት ነበረ። እሷ ግን እውነቱን ታውጪ፣ እንደው እንደውም ከተስማማን እኔ ምንም አላረግሽም እኔ እና አንቺ ከተስማማን በአንድንትም ማለት እንችላለን ምትላት እውነትም ቴድ የነገራትም ነገር የለም ማለት ነው እያለች ቴድን እያስታወሰ ነበር። ምክንያቱም ሀሳቧ ቴድም እሷም በአንድ ስለሆነ የሚሰሩት ይህንን ሀሳብ ነው አእምሯ ውስጥ እንትን ያለችው ነበረ። ቴድ አልነገራትም ማለት ነው እያለች እናም ይሄንን ባላትም ጊዜ እሷም ይሄን እያጨናነቀች አባለ ጊዜ ኑና ከበር ሆና ስልኮሽ ናም ጭብላ ቃምታ እየፈተሸች አነበር ወይኔ ጉዴ እያለች ነበረ እና ኑኑ እህቷ ጠበቀዋ፣ ማለት ነው ከመስኮቱና በምታይ ጊዜ ግብት ተድንገት ምን እያረገቻ ነው ብላ ተንደርድራ ስልኳን ይዛ ግብት ትልባታለች። ስገባ ጊዜ ምን ፈልገሽ ነው? ይቅርታ ሳልቆረቁር ገባሁኝ ወንድሜ ጋ እኮ ለመደወል ፈልጌ ስልክሽን ነው ብላ ስልኳን ተቀማታለች ማለት ነው። ታውራና ትጨርስና ታመጫለች ትላታለች። እና ሲሜ ጊዜ ደስ ይላታል ማለት ነው። ልናገር ይሻልሻል እያለች እህቷ ግን በጣም ጎበዝ አተርና ማለት ነው። የስልኩን ሳታየው ወይዘሮ ሄለን ይዛባት ትሄዳለች ማለት ነው። ይሄንን ኑሹኑኑሾ ማለት ነው። ወደ አዶናይ ጋ ስንሄድ አዶናይ ከአኑሻ ጋር ቁጭ ብሎ ወንድሜ እየጠየቀችው ነው እሱን የምትፈልገው አኑሻ ደግሞ፣ ሁልጊዜ የምቀናው ከእሷ ጋር ወንድሜ አንድ ነገር አዶናይ እምነግረሃለኝ አንተም ደግሞ የምጠይቀ መልስልኝ እያለችው ነበር። ምንድን ነው እያላት ነበር። እውነት ኑኑን ተወዳታለህ እያለችው ነበር። እሱን ቆይቶ አዎ እወዳታለሁ በሚላት ጊዜ ትናደዳለች። ምክንያቱም እሷን በቫይረስ ሁለተኛም ደግሞ ወንድሟን በዚህ አይነት ውስጥ ይገኛል ማለት ነው። ይሄንን በሚላትን ጊዜ ትናደዳለች ማለት ነው። በጥፊ ትመተዋለች አዶናይን ማለት ነው። በስሜት ሁና እያለቀሰች እሱም እንግዲህ ታንስቶ ይወጣል ማለት ነው ከ- ኑኑ ጋር ተመልሶ መጥቶ ደብዳቤ ነገር በእጇ ጭብጥጥ አድርጎ የሰጣታል ማለት ነው። ያንን ያየው አዶናይ ደግሞ መጥቶ ምንድን ነው ብሎ ከእጇ እንትን ሌል ለየው እሱን የሰጠሽን ወረቀት ቢላትም፣ ለምንድን ነው ሚስጥር እኮ ይሄ ሚስጥርም ነው። ለምንድን ነው የሰው ሚስጥር ልታይ ትፈልጋለች? ስትለው ነው ያለችኝ ነገር እውነት ነው ማለት ነው አንሻ እያለ እሱም ተነስቶ ይሄዳል ማለት ነው። እሷም እምቢ ስትለው እንግዲህ ወይዘሮ ሄለንም ይሄን እያለች ሳለ፣ እናም ሄለን አንድ ሀሳብ መጣላት። ወደ ቴዲ ጋር በመደወል ቴዲ፣ ዛሬ ላገኝ እፈልጋለሁ እያለችው ነበር። እኔ ዛሬ ቢዚ ነኝ አታገኘኝም፣ በሚል ጊዜ ይሄ እኮ እየጠየቅኩ ሳይሆን እያስገደድኩም ጭምር ነው ስትለው፣ እየናት እንዲያውም ጭራሽ እዚህ እንትን እንድትይኝ አልፈልግም በማለት እሱም ይናገራታል ማለት ነው። እንዴት እያለች ስታብድ ነበር። ማን ነው ይህን ነገር ታዲያ ላይ ያደረጉ ይቻለው። ለዚህ እንግዲህ አማራጭ ሁላችሁንም ከቤት አስወጥቼ እንትን ማለት አለብኝ እያለች ነበረ። እንግዲህ ይህንን እያለች ነበር እና ከመሲ ክላስ ደግሞ ኒሞሪ አድርጋ ወረቀት ላይ ጠቅልላ ጨምራባታለች። ድምጽ ማለት ነው። እስቲ እንዴት አርገሽ እንደምታወጫ ብላ አልከዋ ከእሷ መኝታ ክላስ አስገብታላታለች። እሷም እያለቀሰ ያልነግርሽ እያለች እያለቀሰ የነበረ መሲ ማለት ነው። እዚህ ላይ እንዳለች ወደ ኑኑ የጋ ስንመጣ ኑኑ እንግዲህ የተናገረችን ነገር አእምሮዋን በክሎታልና እሷም መጥፋቷ ነው ወስናለች ማለት ነው። ቤሎ ለምን ከውጭ ነው ያለው። እንግዲህ መሄድ አለብኝ በማለት ተነስታ ወደ ማታቀው ወጥታ ፈጣሪ ጠብቀኝ በማለት ተነስታ ሰው ሳያያት ወጥታ ሄዳለች ማለት ነው። እንግዲህ ምን ይገጥማታል? ኑኑና ቤሎን ይገናኛሉ ብዬ ከመስመር እሱ ያያታል ብዬ አስባለሁ። እሱም ውጭ ስለሆነ ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት እስከምንገናኝ ባይ ባይ።